አይደለም መንገድ አይደለም ወይ አንዱን ታመጣለህ፣ ሌላም ትወስዳለህ፣ ክፉን ደግሞ ሁሉ ታሳያለህ። መልሰኝ ብያለው ሀገሬ ጎዳና ሚስጥር ላጋራው ይረዳኛል እና ዳናይ ለይቱ አጽናኝ ነው እና በድምጼ ችግሩም ይረዳኛል ገና ምን ሆነሽ ነው አይዞሽ ብሎ ይረዳኛል ያገሬ ጎዳና እጅ ይቆኛል፣ ያገሬ ጎዳና እጅ ይቆኛል። እባክህ መልሰኝ ሚስጥር አለኝና እያለች መንገድ ትክሳለች።